ወይኒ በራሱ ቤት በራሱ ቤቱ አስወጡት እኮ ያው የሀብቴ ክፍል ቢሆን ከሀብቴ ጋር ተመሳጥረው ነው እንግዲህ፣ ቁልፍ የሰጣት ሀብቴ ነው። ወንድሙ ነ ወንድሙ የናኒ ይባል ሳሚ፣ ወይዬ ወዴ ነው አድ የተቃጠለ የባሳላሉ አገርህን ለቃት ትውጣለህ። የአገሬ ሰው አጨልላለሁ ሲል ብሩኬ የባሰ ጨለለ። ታዲያስ እንዴ ደረቀች እኮ። የዛሬው ደግሞ የመጨረሻ በስማአምስም የጨረስበስማአም ወይና እንትን ቀይ ስትለው እሱ እራሱ ትዕግስቱን ሰጠው። ዛሬ እኮ ግ ስታጥም ታዲያ ውድ ባለቤቱ አይደለች እንዴ? እጮሃለሁ አለች እኮ። አፏን ያፍናታል ምን ይላታል እኮ። እኔ ተመቸችኝ እኮ ዛሬ እኮ። አስቱ እና ሳሚልኝ ፍፄ የተናገረውን ሰማችሁ አይደለ ከልጁ ጋር ሷኮ ጓደኛ ያላቸው እንትን ነው። ልጁ ምን እንዳሰብኩኝ ነው ታውቂያለሽ? ባልና ሚስት ናቸው። በሌላ ቋንቋ ደግሞ ጓደኛና ጓደኛ ናቸዋል፣ ሚስትና ባል። ልጁ ያሞኔ ያሞኔ። ምን አለች በሉኝ፣ ምን አለች በሉኝ። ልጁ ተገዝቶ ነው የመጣው። ይኸው ታያላችሁ። ምን አለች በሉኝ። በጣም አንጥፎ አንጥፎ እንዳይለቀው ብሩኬ የፈራውለት

ታዩ ይጋለጥ። አይደለም አይደለም፣ ለምን መሰለሽ ለምን መሰለሽ፣ የእናቴ ልጅ ቡታጀራዎቹ ማነው ብሩኬን ብዙ እንትን የሚሉ ልጆች አሉ። ገባሽ፣ ልጁን የሆነ ቢመታው እስር ቤት ለማስገባት ፈልጎ ነው። ሁለተኛ ያሞኔ ልጁ ሲጀመር ሴንክ ነው። ልጁ ሴንክ ነው፣ በሽተኛ ነው። ጭንቅላቱ ወደ ቂጡ የዞረ ነው። በጣም እኮ ስሜለሽ እኮ ከብብቷ እያወጣች እኮ ነው የምትበርገው እንደመለስ ዜናዊ ከአይምሮ ዝግምተኛ ጋር እናቴ፣ እቅድና ዓላማ ያለው ልጃችን ለምን እንደዚህ ይሆናል? በተወለደ ሲጀመር፣ እኮ ደሞ የገረመኝ እኮ የሙሽዬ ነው። ጣላት አንተ ትቀይር ሙሽዬ፣ ራሷ ሚስኪን እና እና ታዲያ አማች አይደለች እንዴ ውዴ? ጋሽዬ ላይክ ላይክ ብሏል እኮ እኮ አናጭ ላይ አናር ናኔናይል ገና ከመግቢያው ነው እኔ የፈነዳሁት። ገና ከመግቢያ ሳይ ነው ሞትኩት። ብድሩን ማይመልስ ምንድን ነው ይባልለትለስኝ ብላለች። ስጀምር ሳትመልስ እንቅልፍ የሚሰዳት እንጂ ማንም እኮ አይንዬ አንደኛ ነገር ስራ የስራ ሰው ናት ብለዋል አባቷ። ብለዋል እኮ ከፍሬም ባርክራንክ ያደረጓት ጊዜ እንደ ኃይኒ የሚሰራ ሰው የለም ብለዋል። ለማደግ ነው፣ ለማደግ ነው፣ ለማደግ ስለሆነ እንደዛ ነው። የእናቴ ልጅ ሙሽዬ ሙሽዬ እያለች ስትጠራው ልጁ ገና መሰስ ብሎ ስለመጣ እናቱንም ሳያይ እሷ እሱ ባዶ ቤት አገኘው ብሎ ሲያጨልላት፣ እሷ ደግሞ ጭራሽ ሙሽዬ መጣ እስክትመጣላት እንዲነው እንደ አየር የፈጠነ እንደ ውሃ ደሳቦ ይመቻቸው። ይሄ ደግሞ እንዴት እንደተመቸኝ ዛሬ አረካቷ የለቀቀችው ቲክቶክ ላይ፣ አረ ወይኔ ሞትኩ እንጂ ክፈች ውስጥ ትንሽ እነስማ እባክሽ። የምኑን ዛሬማ በቃ እኔ ሳሚል ዛሬ። ተቃጠሉ አዳሜ ተቃጠሉ። ዛሬ አሜት እናንተ ክተፋ ላይ ናቸው፣ በቃ ከቻሉም ከፈለጉም ጠብ አድርገው ክሎሮክሱን ጋብ እንዲያረጋቸው ክሎሮክስም አልጨርሳላቸው እኮ አልገላላቸው ፍላሹ አለ ፍላሹ አለ ፍላ የሚያደነዝ ፍላሽ እና ክሎሮክስም ቀላቅለው በቃ እሱ ኦኬ ነው ወዲያው ነው ጭንጭ የሚያረጋቸው ይሄ እንግዲህ ይመሻቸው ፈነዳው እስከ መጨረሻ ነው። አለምታዩት ይዩት፣ በእናታችሁ ከመጀመሪያ እስከ መጨረሻ። ሳት እያቋረጡ እኮ እያዩባቸው እኮ ነው። እኔ ሲጀመር በሁለት ስልክ ነው የማያቸው። እኔ በሶስት እኔ በሶስት እንደገና በአይባድ ሁሉ ሳይቀር ነው የማየው። አረ ቆይ፣ እሱን እንግዲህ መድኃኒዓለም ነው የሚያቀርቡት ይሻላል። እሺ ማ አስገቢ። መጀመሪያ የሚገባ ሰው መንገድ ለመጣ ነው ያለች። አስገቢ አስገቢ፣ በእናትሽ ቤትሽ ሞቅ ሞቅ ይበል። የዛሬማ ያስቃል። ሳሚልሽ ሳሚሊ፣ መታማ እንደው መሞቅ አለበት። አሁን ላሞቃለን። እንትና ሰራ ወይ ሰራ ለሰራ እንዴት ነሽ ውዴ፣ ሰላም ነሽ ወይ? ሰላም ነው እናቴ ሰላም ሰላም። እሺ ብዛዲ ዛሬ ነኝ ቪዲዮ ፌንት አላሰራሽም። ኧረ ዛሬ ዘና ነው። አሚና የመጣች እኔ ቆንጆ ዛሬ ቆንጆ አሚና እንደ አየር የፈጠነ እንደ ውሃ የቀጠነ መልስ ነው በመላሽ የተበላሽ ፍቅር አሚና አሚና አታውቅም አቤት ምንድን? አቤት ሰላም፣ እንዴት ነሽ? አሚን አሚና ትቆያለሽ ሙድ የት እረስጥሽ? እሷን እንዳታምኛት። የት ልትሄጂ ነው? እ የት ልትሄጂ ነው ነው ነው እኛ ሞግ ሞቀነው ማለት የምንፈልገው አሚናዬ አስገቢ። ጀመራት ደግሞ ንውጡ ማለት ካሁኑ ወይ በስመ አብ ወይ ብስሚላ ብለሽ ግቢ ውጡ አለች። እሷ አይደለችም እኮ እኛን እኮ ነው እኛን አይደለም ላ እያስገባችሁ እንድትጫወቱ ነው። አንደኛችሁ ምድርድር ስጣችሁ ነው። እኔ አልችልም። እግዚአብሔር ላሳየሽ እንዴት ብዬ ልጻፍ? አንድ ቁጥር እምቢ ብለዋል። እናንተ ውጡ፣ በኋላ ትገባለች ትገባላችሁ። እንትን እሺ በቃ